ይሄ ጉዳይ ከእናንተ መዳም ጋር የሚያገናኘው ነገር የለም። መዳሜ አልገባትም፣ ለምን ይገባታል? ለእናንተ መዳም አይደለም፣ ህጉ የወጣው ለእናንተ ነው። እናንተ ካልገባችሁ መጠየቅ ያለባችሁ ወደ ኤምባሲያችሁ ሄዳችሁ ነው እንጂ ከመዳም ጋር ምን ያገናኘዋል? መዳም ከአንቺ ጋር መስራት የምፈልግ ከሆነ ታሸሪ አውጪልኝ ነው በቃ። ማውጣት ትችላለች፣ ታወጣለች። ማውጣት አትችልም፣ አትችልም ምንም ከእናንተ ጋር ለእናንተ የወጣውን ህግ እሷ ገባት አልገባት ግድ አይደለም። ቤተሰብ ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻል ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው። ሰላም አለይኩም ረህመቱላሂ ወበረካቱ እንዴት ናችሁ ቤተሰቦች ወይኔ ወይኔ ወይኔ ወይኔ እኔ ምን አባቴ ላድርጋችሁ ወላ ለአዝም ያረቢ እኔ ዩቱብ ሰርቼ እኮ የምለቅላችሁ እናንተ እንድትረዱኝ ነው ቪዲዮሽን አይተን መጣን ኦኬ እሰይ በረካ ሁኑ እንኳን አይታችሁ መጣችሁ ግን አልገባንም ጠይብን እንዴት አርጌ ነው ታዲያ ላስረዳችሁ የምችለው ሀባይቢ ኧረ፣ ተውተው ትደውላላችሁ፣ በዋትሳፕ ትገባላችሁ፣ እኔ በዚህ በቲክቶክ መልሳለሁኝ፣ ከዚህ ደግሞ በቪዲዮ ሰፋ እንዲልና እንድትረዱ ብዬ እሰራላችኋለሁ። ግን ምንም ነገር የተሻለ የለም። ዛሬ በተደጋጋሚ እየደወላችሁ ደግሞ በዋትሳፕ የምጠይቁ ጥያቄ ፕሮሰሱ የት ነው የሚጀመረው? ልጃለን ልጆቻችንን በምን ይዘናቸው እንሄድ? እንዴት ነው የምናደርገው? መዳም አልገባትም፣ አይግባት። እኛ መዳም ገባት አልገባት ምን አገባን እኛ። ከመዳም ጋር ምንም የሚያገናኝን ነገር አለ? ቤተሰብ፣ እኛ መንግስት ያወጣው ህግ አለ፣ ያንን ህግ መከተል ነው። መዳሚቱ የምትፈልግሽ ከሆነ ታሸራ ታውጣልሽ፣ ታሼራ ቪዛ፣ ስትሂደሽ ከሄድሽ በኋላ የምትመጭበት ሁለት ሺ ሪያል መንግስት ጋር ጀዋዛት ጋር መሳንድ የሚባል አለ። ቤት ውስጥ ቁጭ ብላ እግሯን አደራርባ ትገድማለች ማለት ነው። ስትገድም ደሞ ወዟ ታይቶ አቅሟ የሚፈቅር ከሆነ ሰራተኛ እንድታመጣ የሚፈቀድላት ከሆነ ይሰጣታል። በስንት ቀን ይወጣል? በ15 ቀን ውስጥ ይወጣል። ያ እሷ ፈቃደኛ ሆነች ካመንሽባት፣ አንቺ 15 ቀን መጠበቅ የለብሽም፣ ብድግ ብለሽ ትሄጃለሽ ማለት ነው። አንዱ ጥያቄ። ሁለተኛው ነገር ፕሮሰሱ የሚጀመረው የት ነው? ፕሮሰሱ የሚጀመረው አዲስ ነገር የሰማሁት የሚጀመረው ኢትዮጵያ አምባሲ ነው። ኢትዮጵያ ኤምባሲ 13 ቁጥር ሄዳችሁ በያራ መተናል የመጣን ሰዎች ነን በህጉ መሰረት ወደ ሀገራችን ልንሄድ ነው ፕሮሰሱን እንዴት ነው የምንጀምረው ብላችሁ ብላችሁ ትጠይቃላችሁ አንዱ ጥያቄ ነው ሊሆን የሚችለው ሁለተኛው ጥያቄ ሊሆን የሚችለው ደግሞ ምንድን ነው እኔ በዚያራ መጥቼ አግብቼ ወልጃለሁ ልጄን ይዤ መውጣት እፈልጋለሁ እንዴት ብዬ ነው መውጣት የምችለው ሁለት ጥያቄ ሆነ ሀባይቤ ሶስተኛው ጥያቄ በስማለው ወይ ትበስማላችሁ አዎ በስማ ይበሰማል ትበስማላችሁ ግን፣ የምትበስሙት በስማ ተመልሳችሁ እንድትገቡ የሚያደርግ በስማ ነው። ሳትበስሙ መሄድ የለም። ግን ይለያያል። እናንተ ልትገቡ የተፈቀደላችሁ ሰዎች ናችሁ። ሶስት ጥያቄ። ይሄ ግልጽና ግልጽ ነው። ኢትዮጵያን ስል እስከሆነ ድረስ በምንም እንምጣ፣ በምንም እንምጣ የመጨረሻ ወደ ሀገራችን ስንሄድ በኤምባሲ ውስጥ ላይ ሳናልፍ መሄድ አንችልም። ኤምባሲ ታዲያ ለምን ተከፈተ? የሚያስፈልገው ለዚህ ነው። ሰራተኛ ሊቀጥር ሊያስቀጥር አይደለም። ይሄ ኤጀንሲ አይደለም ኤምባሲው። እናንተ በተለያየ ኬስ ወደ ሀገራችሁ ስትገቡ የምትገቡበትን መንገድ ሊያመቻች ነው። የበለጠ መረጃ ልታገኙ የምትችሉት ሶሻል ሚዲያ ላይ አይደለም። ትክክለኛ መረጃ ልታገኙ የምትችሉት ኤምባሲያችሁ ላይ ሂዳችሁ ነው የጅዳ ያላችሁ አስራ ሶስት ቁጥር ሄዳችሁ ጠይቁ። ሪያድ ያላችሁ ስንት ቁጥር ሄዳችሁ እንደምትጠይቁ አላውቅም። አንዷ ምን አለችኝ ጅዳ ነው እንጂ ይሄ ነገር የሚወራው ሪያድ የለም። የሰዑድ አረቢያ ዋና ከተማ ቀራር የሚወጣበት ሕግ የሚመሰረትበት አዋጅ የሚታወጅበት ዋናው መስሪያ ቤቱ ሪያድ ከተማ ነው። ስለዚህ የሪያድ ኤምባሲ በደንብ አድርጎ ጠንቅቆ ያውቃል ሀባይቢ። ግን እናንተ መጀመሪያ አንኳኩታችሁ ሂዱ። የመጀመሪያዎቹ ለመሆን ሞክሩ። ይህች ቀን የወጣችው ለሰላሳ ቀን ነው። አሁን አምስት ቀን ተነስቶለታል። ገብቷችኋል? ስለዚህ እናንተ ሶሻል ሚዲያ ላይ እውት አንድ ነገር ልንገራችሁ፣ ቲክቶክም ላይ ይሁን ዩቱብ ላይ ይሁን ዜናው እንደ ባለቤቱ ይለያያል፣ እንደ ባለቤቱ ይለያያል። እይታ እንዲያገኝ ተብሎ ተቀምሞ ተቀነባብሮ የሚወራው ነገር ለእናንተ ተሸቱት ያመጣባችኋል። ግራ እንድትገቡ ይሆናል። ግራ እየገባችሁ ያላችሁት በዛም በዛም በዛም በዚህም እየሄዳችሁ ወሬ ስለምታደማምጡ ነው። ስለዚህ እኔ የማቀው በጅዳ ከተማ መካ መዲና፣ ከሚስ ምሽት፣ ጂዛን፣ ጣይፍ ወዘተ ጅዳና አካባቢዋ የሚባሉት የምትመጡት በጅዳ ቆንስላ ጽህፈት ቤት ነው። የት መታችሁ ነው የምትጠይቁት? አስራ ሶስት ቁጥር ነው። የሪያዶቹ ደግሞ የስንት ቁጥር ይሁን ምን ቁጥር እንደሆነ ባላውቅም አሁንም ግን የጅዳዎቹም ወደ ኤምባሲው ሄዳችሁ ነው ወሬውን ልታገኙ የምትችሉት። ስለዚህ ግራ ያጋባችሁ እየዞራችሁ በየቤቱ ወሬ በምታዳምጡ ሰዓት እናንተ ግራ እየገባችሁ ነው። ተረድታችሁኛል? ገብቷችኋል? ይሄንን ፕሮሰስ ለማስጨረስ እናንተ ብቻ ናችሁ እንጂ የምታስፈልጉት፣ ሰው መጨመር የለባችሁም። ደላላ የሚገባበት ስራ አይደለም። በጣም ቀላል ነው። እኔ ለመሄድ ብፈልግ በዛያራ ነው የመጣሁት። ልጄን ይዤ ከሆነ ነው እኔ ዛያራ አይደለሁም። ከሆነ ልጄን ይዤም ኢምባሲ ነው ይሄ ህግ ወቷል ተብሏል። እኔና ልጄ መግባት እንፈልጋለን። ከእኔ የሚጠበቀው ምንድን ነው ብላችሁ ሳታንዘባዘቡ ሳትንዘባዘቡ ሄዳችሁ መጠየቅ ነው። በዛ ሰዓት እንባሱ የሚላችሁን ሰምታችሁ ምዝገባ ከሆነ ትመዘገባላችሁ፣ የሚሰጣችሁ ቀጠሮ ከሆነ ይቀጠራል። ወላኪን እርግጠኛ የሆንኩት ጠይቄ ያገኘሁት መበሰምማ ትበስማላችሁ። እምትበስሙት በስማ እንድትገቡ የሚያደርግ ነው። ኦኬ፣ የሚያስበስበን ማን ነው? የኢትዮጵያ እምባሲ ትመዘገቢያለሽ፣ ቀጠሮ ይሰጥሻል። በቀጠሮ ሰዓት ጠዋት ነው የምትወጩ ጠዋት ገብለል ፈጅር ወተሽ እዛ ትደርሻለሽ። ባስ ይመደብልሻል። በዛ በባስ ሄደሽ በስመሽ ነው ወደ ሀገርሽ የምትሄጂው። መቼም ይሄንን ነገር ከአሁን በፊት የሄዱ ልጆች ፕሮሰሱን ያውቁታል። ለውጡ የናንተ ምንድነው ነው መግባት ትችላላችሁ የሚለው ነገር ነው። በጣም በጣም በጣም ቀላል ነው። ቅልል ያለ ነው። አይክበዳችሁ። ገብታችኋል። አይክበዳችሁ። በጣም ቀላል ነው። ስለዚህ ሀባይቢ የት ነው የሚጀመረው? መዳም አልገባትም። ቅብጥርሱ አይልም መዳም፣ ምንም የሚያገናኛት ነገር የለም መዳም። እኔ ወደ ኢትዮጵያ ድሄር ነው ተመልሸ መምጣት ፈልጋለሁኝ፣ ቪዛ ትሰጭኛለሽ ወይ፣ ይቃማ ታሰድኛለሽ ወይ ካለችሽ፣ እሺ ካለች የምትገድመው መሳንድ ላይ ነው፣ በስልኳ መሳንድ ላይ ገብታ ፎርም አለ የሚሞላ። እነሱ ያውቁታል አያውቁም አትበሉ። ፎርሙን ስትሞላ መንግስት ከፈቀደላት ሁለት ሽሪያን ነው የምትከፍለው። ገብቷችኋል። መንግስት ካልፈቀደላት አልፈቀደም። መንግስት የማይፈቅድበት ምንድን ነው? ደመወዝቱ አነስተኛ ከሆነ ማስተዳደሪያ የላትም ብሎ ካመነ፣ የባንክ ዕዳ ካለባት፣ ከአሁን በፊት ወንጀል ሰርታ ከሆነ በሰራተኛ ላይ ተይዞባት ከሆነ አይፈቀድላትም። ብዙዎቹ እዳ ያለባቸው አይፈቀድላቸውም። መንግስት እምቢ ይላቸዋል። እምቢ ሲላቸው ለእናንተ መጥተው አይነግሯችሁም። ማፊ የለም፣ ምናምን ነው የሚሉት ይቀበጣጥራሉ። በዛ ሰዓት እናንተ ደግሞ ዘወር ብላችሁ ተደዋውላችሁ መፈለግ ነው አማራጭ አማራጭ መፈለግ ነው ምናልባች ከሄዳችሁ በኋላ ይሄንን እድል አናገኘውም ብላችሁ የምትሉ ከሆነ ከአሁኑ ተፍ ተፍ ብላችሁ ማሰራት ነው እንደተለመደው እንዳልኳችሁ በገንዘባችን ገዝተን መሄድ እንችላለን ብላችሁ ካላችሁ ለሁለት ዓመት ነው ይሄ ነገር የሚሆነው ማንኛውም ኩንትራት ለሁለት ዓመት ነው ሀባይቤ ይሄንን እንዳትረሱ ይሄን እንዳትረሱ ግን ለሁለት ዓመትም ሆኖ የቤት ሰራተኛ ስለሆነ የሚያመጣሽ ነገ ጧት ሊበልቅብሽ ይችል ይሆናል፣ ወይም ተናዘል አድርግ ሊልሽ ይሆናል። የሆነ የሆነ የተለያዩ ችግሮች ሊፈጠሩ ይችላሉ። ይሄንን እንደ ማንኛውም ሕዝብ ነው እንደገና ደግሞ ችግራችሁ ልትፈቱ የምትችሉት ማለት ነው። አሁን ግን እየተነጋገርንና እየወራን ያለ ነው ስለምንድን ነው? ስለ ዘያራ ነው። የዘያራ ፕሮሰስ የት ይጀምራል ብላችሁ ለምትሉ ኢትዮጵያ ኤምባሲ ላይ ነው የሚጀመረው በስራ ሰዓት እየሄዳችሁ ከእሁድ እስከ ሐሙስ ባለው መጠየቅ ነው። እሺ ሄደን የት ነው የምንጠይቀው ብላችሁ ለምትሉ ማንኛውም ጉዳይ ማንኛውም ጉዳይ እንባስ ሄዳችሁ የመጀመሪያ ልጠይቁ የምትችሉት አስራ ሶስት ቁጥር ነው። አስራ ሶስት ቁጥሩ ይመራችኋል። ገብቷችኋል። እናንተ ወደ ኢንፎርሜሽን ክፍል እየሄዳችሁ ነው ማለት ነው። ከዛ ያ ሄዶ እንዲህ እንድነው እንዲህ እንድነው ብሎ ያስረዳችኋል። ከዛ ምንም ይሁን ምንም ላገባ ነው፣ ልፈታ ነው፣ ልሳፈር ነው፣ እቃ ልልክ ነው፣ ልጅልልክ ነው፣ ልጅ ልልክ ነው፣ ቅብጥርሶ፣ ምንትሶ፣ ሀብትሶ ማንኛውም ጥያቄ መጠየቅ ስትፈልጉ ወደ አስራ ሶስት ቁጥር ሂዱ። ከዛ በኋላ እነሱ ይመሯችኋል፣ ይነግሯችኋል፣ ሊያስረዷችኋል። ተግባብተናል። ቤተሰብ ያለው ጉዳይ ይሄ ነው። በስማ መኖሩን እንዳትረሱት። እሺ።